ዘመናዊ የሴቶች አለባበስና የወንዶች ፍርሃት ፍልስፍና ከሚለው መጽሐፍ በብሩህ ዓለምነህ የተጻፈ በኢትዮጵያውያን ማህበራዊ ሚዲያ ላይ በየጊዜው የመነጋገሪያ ርዕስ ከሚሆኑ ነገሮች ውስጥ አንዱ ዘመናዊ ወይም ወሲብ ቀስቃሽ የሴቶች አለባበስ ነው። በዚህ ጊዜ ይህ አጀንዳ ወደ ማህበራዊ ሚዲያ እንዲመጣ አፋጣኝ ምክንያት የሚሆነው ደግሞ በየጊዜው ታዋቂ ሴት አርቲስቶቻችን በሰርግና በሌሎች የግል ፕሮግራሞቻቸው ላይ ልብሰው የሚመጡት የሚነሱት ፎቶ በማህበራዊ ሚዲያዎች ላይ እንዲለቀቅ መደረጉ ቢሆንም ዘመናችን የብሔሮች ዘመን መሆኑ ደግሞ ረጅም የጀርባ ድጋፍ እንዲኖረው አድርጎታል። እንደሚታወቀው በብሔሮችና በብሔረሰቦች ዘመን ላይ ዋነኛ ማጠንጠኛው ማንነትና ባህል ነው። አለባበስ በባህል ውስጥ የሚካተት ነው። እናም እያንዳንዱ ብሔር የራሱ ማንነትና ባህል በሚያንቀሳቅስበት ዘመን ከብሔሩ ወጣ ያሉ አለባበሶች ሲታዩ መንጫጫት የዘመኑን ፋሽን ሆኗል። ዘመናዊ ሴቶችን አለባበስ ክፉኛ በመቃወም ረገድ ትልቁን ስፍራ የሚይዙት ደግሞ ወንዶች ናቸው። እኔም በዚህ ጽሁፌ ውስጥ የምዳስሰው ወንዶች ዘመናዊ የሴቶችን አለባበስ ጉዳይ ይህንን ያክል የሚከነክናቸው እውን ለባህላቸውና ለሃይማኖታቸው ተጨንቀው ይሆን ወይስ ከውስጥ ሌላ ግፊት ምክንያት አላቸው? በሀገራችን ዘመናዊ የሴቶች አለባበስ አጨቃጫቂ ሆኖ ወደ ሕዝባዊ አደባባይ መውጣት የጀመረው በ1960ዎቹ መጀመሪያ ላይ ነው። ክስተቱም በአዲስ አበባ ዩኒቨርሲቲ ከተዘጋጀው የሴቶች የፋሽን ውድድር ጋር የተገናኘ ነው። በአሜሪካ ኤምባሲ ደጋፊነት የተዘጋጀው ይህ የአዲስ አበባ የሴቶች ፋሽን ውድድር በሶሻሊዝም ርዕዮተ ዓለም እና በአሜሪካ ጥላቻ ነደው የነበሩት ለዩኒቨርሲቲው ወንድ ተማሪዎች የተቃውሞ መነሻ ሆኖ ነበር። በመሆኑም በወቅቱ የተቃውሞው መነሻ ርዕዮተ ዓለማዊ እንጂ የስነ ምግባራዊ አልያም የባህል ጉዳይ አልነበረም። ለምስራቁ ርዕዮተ ዓለም ተጋላጭ የነበሩ ተማሪዎች የምዕራቡን የባህል ተጋላጭነት በመቃወም ነገሩን ሙሉ በሙሉ አስቆሙት። ይሄ ከሆነ ከ20 ዓመታት በኋላ ያን ጊዜ በዩኒቨርሲቲ ተቃዋሚ የነበሩ ተማሪዎች ወደ ስልጣን የመጡበት የመንግሥት ለውጥ ተካሄደ። ይህንን የ1983ቱን የመንግሥት ለውጥ ተከትሎም ኢኮኖሚያችንም ከሶሻሊዝም ወደ ካፒታሊዝም ስርዓት ተሸጋገረ። ያን ጊዜ ነበር ረጅም ዘመናት በረጃጅም ተራሾቻችን ተከልለን የነበረው ያቆየነው ባህላችን እንደበፊቱ መከልከል በማይቻልበት ደረጃ ለካፒታሊስታዊ ባህል መጋለጥ የጀመረው። ይህ ካፒታሊስታዊ ባህል ከገለባበጥብን ነገሮች አንደኛው የሴቶቻችን አለባበስ ነው። በድሮ ባህል የሴት ውበት የሚያተኩረው ከአንገት በላይ ነበር፣ መልክ ላይ ብቻ። ይህ የውበት አመለካከት ግን በመልክ ቆንጆ ለሆኑ ሴቶች ብቻ ያደላ በመሆኑ የሰውነት ቅርጻቸው ለሚያምርና ለፉንጋ ሴቶች ተመራጭ የውበት መስፈርት አልነበረም። ካፒታሊስታዊ ባህል ግን መላውን የሴትን ልጅ አካል የውበት ምንጭ አድርጎ አመጣው። እንደ አብዛኛዎቹ አባታዊ ባህሎች ሁሉ የእኛ ባህልም የሴት ፍርሃት አለበት። ባህላችን የሴትን ልጅ አካል ውበት መቋቋም አይችልም። ይህንን አቅመቢስነቱን ለመሸፈን ደግሞ ሴቷን አሳሳች እያለ ጣቱን ወደ ሷ ይቀስራል። ሊበራሊዝም ሴት ልጅ ከነ ተፈጥሮዋ ወደ አደባባይ ሲያወጣት ግን ያን ጊዜ እኛም ከፍራታችን ጋር መጋፈጥ ግድ ሆነብን። ለካፒታሊስታዊ ባህል ተጋለጭ መሆናችን ተከትሎ ከፍተኛ የባህል ግጭትና ቀውስ ውስጥ እንገባ ያደረገን ደግሞ ካፒታሊስታዊ የውበት መገለጫ የሴቶች የመራቢያ የአካል ክፍሎች አካባቢ ላይ ማተኮሩ ነው። ይህም የሴቶችን አካል በመሸፈን ላይ ለተመሰረተው የድሮዋ ባህላችን ይህ አዲሱ የውበት መስፈርት በጣም የሚረብሽ ነበር። ለዚህም ነው እኔም በፍልስፍና መጻፊ ላይ ዘመናዊውን የሴቶች አለባበስ በባህላችን ውስጥ ማህበራዊ ሴትነትን በማስፋፋት ማህበራዊ ሴቶቻችንን በከፍተኛ ደረጃ እየደረመሰ ይገኛል በማለት ጠንከር ያለ ሂስ የሰጠውት የባህሉ ጠበቃ ሆኜ ልክ ባህል የማይለወጥ ዘላለማዊና ግዑዝ ነገር አድርጌ በመቁጠር የባህል ቀውሱ ሲሰክንና ሽግግሩም ሲጠናቀቅ እንዲሁም አዲሱ የሴቶች አለባበስ መለበስ ሲጀምር ግን እኔም የሴቶችን አለባበስ የምንመለከትበትን መነጽር ቀየርኩ። ከባህላዊ ወይም ደግሞ ሃይማኖታዊ መነጽር ወደ የኃይል ግንኙነት ፓወርሌሽን መነጽር ለዚህም ነው በፍልስፍና መጻፊ ላይ ሀሳቤን በይፋ መቀየሬን በግልጽ የተናገርኩት። ምክንያቴ ደግሞ ዘመናዊ የሴቶችን አለባበስ የምንመለከትበትን መነጽር በመቀየሬ ነው። አሁንም ቢሆን ወንዶች ዘመናዊ የሴቶችን አለባበስ ላይ የሚያነሱትን ጥያቄ የስነምግባር ምግባር አሊያም የባህል ሃይማኖት ጥያቄ አድርጌ ያላየውም ጥያቄው ከዚያም የተሻገረና በወንዶችና በሴቶች መካከል ያለ የኃይል ግንኙነት ጥያቄ አድርጌ ነው የሚመለከተው። የወንዶች ተቃውሞ ከላይ ከላይ እንደሚታወቀው ያለባበስ ስነ ምግባር ላይ ያነጣጠረ አይደለም። ከላይ ከላይ ስናየው እንደዚያ ሊመስል ይችላል። በእርግጥ መጽሐፍ ቅዱስም ሆነ ቁራኑ ሴቶች እንዲከናነቡ ያዛሉ። ሆኖም ግን ጥያቄው አሁን ወንዶች የሴቶችን ዘመናዊ አለባበስ የሚቃወሙት ከሴቶች ይበልጥ እነሱ ለሃይማኖታቸው ተቆርቋሪ ሆኖ ነው የሚለው ነው፣ አይደለም። ወንዶችን እንዲህ የበለጠ ተቆርቋሪ አስመስሎ ያወጣቸው ገፊ ኃይል ሌላ ነው። ጉዳዩ በኃይል ግንኙነት ውስጥ ወንዶች በሴቶች እየተበለጡ መምጣታቸው ነው። በመሆኑም የእኔ ክርክር ዘመናዊ የሴቶችን አለባበስ ከባህልና ከሃይማኖታዊ ክበብ አውጥተን ለምንድን ነው ወንዶች የማህበረሰቡ የባህሉ የሃይማኖቱ የኢኮኖሚውና የፖለቲካው መሪ በሆኑበት ዘመን ውስጥ ሁሉ ሴቶችን እንዲከናነቡ ህግ ሲያወጡ የኖሩት የሚለው ጥያቄ ላይ የሚያጠነጥን ነው። ይህንን ጥያቄ ጠለቅ ብለን ስንመረመረው ጉዳዩ የሥነ ምግባር ወይም የባህል አሊያም ደግሞ የሃይማኖት ሳይሆን የኃይል ግንኙነት ፓወር ሪሌሽን ሆኖ እናገኘዋለን። አዎ የሴቶች አለባበስ የባህልም ሆነ የሃይማኖት ጉዳይ ሳይሆን በወንዶችና በሴቶች መካከል ያለ የኃይል ሚዛን ፉክክር ነው። ወንዶችና ሴቶች የኃይል ምንጫቸው የተለያየ ነው። ለዘመናት የወንዱ የኃይል ምንጭ ጉልበቱ ሲሆን፣ የሴቷ የኃይል ምንጭ ደግሞ አካሏ ነው። የወንዱ የኃይል ምንጭ ላይ የሴቷ ኃይል ደካማ ሲሆን የሴቷ የኃይል ምንጭ የሚገኝበት ቦታ ላይ ደግሞ የወንዱ ኃይል ደካማ ነው። ስለዚህ የእሱ የኃይል ሚዛን ደካማ የሚሆንበት ቦታ ላይ ሴቷ ኃይሏን እንዳትጠቀምና ሁልጊዜ በእሱ የኃይል ሚዛን ስር ተንበርካካ እንድትኖር የሴቷን ኃይል ምንጭ በባህልና በሃይማኖት ስም ያደርግባታል። ወንዱ እንደለመደው በግልበቱ እንዳይኖር ውድ አድርጎት የሄደው የኢንዱስትሪ አብዮት ነው ከኢንዱስትሪያ ቤት በኋላ ጉልበት የኃይል ምንጭ የመሆኑ ነገር እየቀረመ ሄዱ፣ ወንዱን ይበልጥ አቅመቢስ እያደረገው ሄዷል። ድሮ አካል ብቸኛው የስራ መሳሪያ ፓወር ኦፍ ፕሮዳክሽን ነበር። የስራ መሳሪያ ደግሞ የኃይል ምንጭ ነው። ከኢንዱስትሪያ ቤት በኋላ ግን ማሽኖች አካልን እየተኩ የስራ መሳሪያ መሆን ጀመሩ። ወንዱ አቅመቢስ መሆን የጀመረው ያኔ ነው፣ የኃይል ምንጩ በማሽኖች መተካት ሲጀምር። ከዚህ በተጨማሪ ማሽኖች ሲመጡ የአካል ሚና ከስራ መሳሪያነት ወደ ሌላ ሚና መሸጋገር ነበረበት። ይህኔ ነበር ሴቶች አካላቸውን የውበትና የደስታ ምንጭ ማድረግ የጀመሩት። ሴቷ ሀያል ሆና የወጣችው ያኔ ነው። ይህም በወንዱ ውስጥ ከፍተኛ ድንጋጤ ፈጥሮበታል። ወንዱ ሴቷን የድሯ የአለባበስ ስነ ምግባርን እያነሳ የሚቃወማት አካሏን የውበትና የደስታ ምንጭ አድርጋ እንዳትጠቀምና ወደ ቀድሞ ደካማነቷ እንድትመለስ ነው። ሴቷ አካሏን የውበትና የደስታ ምንጭ አድርጋ ስትጠቀምበት ወንዱ ግን ከስራ ያሳረፈውን አካሉን ምን ያደርገው? ከሴቶች ይልቅ ወንዶች በከፍተኛ የድብር ስሜት የሚሰቃዩት ለዚህ ነው። ከዚህ ድብርት ለመውጣት እሱም እንደ ሴቶች አካሉን የውበትና የደስታ ምንጭ አድርጎ እንዳይጠቀምበት ተፈጥሮ ጸጋዋን ነፍገዋለች። እናም በማሽኖች ግፊት አካሉ ከስራ ጥሩታ መውጣቱ የወንዱን የኃይል ምንጭ እያደረቀው ሄዷል። ወንዱ ይሄ ደካማነቱ እንዳይገለጥበት ሴቷን የድሮውን ያለባበስ ስነስርዓት እያነሳ እሷም አቅመቢስ እንድትሆን ይጥራል። በዚህ ረገድ ወንዱ ሴቷን ማስገደድ ስለማይችል ያለው አማራጭ የኃይል ምንጩን ከጉልበቱ ወደ እውቀት ማሸጋገር ነው። እሱ የኃይል ምንጩን እያሸጋገረ እሷን ግን አሁንም የኃይል ረሃብተኛ እንድትሆን ይፈልጋል። ችግሩ ግን ሃያ አንደኛው ክፍለ ዘመን ላይ የግለሰብ ነጻነት፣ እኩልነት የሚባሉ አዳዲስ እሴቶች መምጣታቸው ነው። እናም በዚህ ዘመን ላይ እውቀት ለሁለቱም ለወንዱም፣ ለሴቷም እኩል የኃይል ምንጭ እንዲሆን ለሁለቱም እኩል እድል ተሰጥቷቸዋል። ይህንን እድል ተጠቅመው ወንዱና ሴቷ የእውቀት ባለቤት ቢሆን እንኳ ሴቷ ግን ሌላ ተጨማሪ የኃይል ምንጭ አላት። አካሏ ወይንም ውበቷ። በመሆኑም በሀያደኛው ክፍለ ዘመን ላይ የወንዱ የኃይል ምንጭ እውቀቱ ብቻ ሲሆን፣ የሴቷ የኃይል ምንጭ ግን ሁለት ናቸው፤ እውቀትና ውበት። በመሆኑም ወንዱ በኃይል ሚዛን እየተበለጠ ሄዷል። ይህንን ደካማነቱን ለማካካስና የኃይል ሚዛኑን ከሴቷ ጋር ለማስተካከል ከአካሏ የሚመነጨውን ኃይል ለማድረግ ውበትሽን፣ አካልሽን ሸፍኝልኝ እያለ ይገኛል፣ ምስኪን ወንድ።